ሁለት ዓመት የእርስ በእርስ ጦርነት በኋላ ዳግም ለሁለት የመከፈል አደጋ የተጋረጠባት ሱዳን የሱዳን ጦር ሰራዊት ካርቱምን ተቆጣጥሮ መንግሥታዊ ስልጣኑን ለማጠናከር እየጣረበት ባለው ጊዜ የተቀናቃይ ፈጥኖ ደራሽ ኃይል አርኤስኤፍ ትዩ መንግስት መመስረቱን ይፋ አድርገዋል። ይህም ለሁለት ዓመት በእርስ በእርስ ጦርነት የታመሰችው ሱዳን ዳግም ለሁለት የመከፈል ቋፍ ላይ ትገኛለች። እንዲሁም በረሃብ የተጠቁ ሰዎች የሚገኙባት የሱዳን ካምፖች ላይ በተሰነዘረ ጥቃት በርካታ ሰዎች ተገደሉ። ሰላም ጤና ይስጥልን። ውድ ኢትዮ ከረንት የኢትዮ ገጽ ተከታዮችና አድማጮች እንደምን አላችሁ? ለእለቱ የተመራረጡ ዜናዎች ይዘን ቀርበናል። ቤተሰብ ለመሆን ላይክ፣ ሸር፣ ሰብስክራይብ ማድረግ እንዳትረሱ። ወደ እለቱ የመጀመሪያው ዝርዝር ዜና ስናልፍ የፈጥኖ ደራሽ ኃይል መሪ ጄኔራል መሐመድ ሐምዳን ዳግሎና የሱዳን ጦር አዛዥ አብዱልፈታል ቡርሃን የሀገሪቱ ጦር በአርኤስኤፍ ቁጥጥር ስር የነበረው ማዕከላዊ አካባቢ መልሶ የተቆጣጠረ ሲሆን የፈጥኖ ደራሽ ኃይል ደግሞ በምዕራብ ዳርፎር ያላቸውን ይዞ ታጠናክረዋል። አርኤስኤፍ መቀመጫው በዳርፎር አድርጎ እውቅና ለማግኘት ጥረት ያደረገ ሲሆን እውቅናው የጦር መሳሪያ ገበያ ላይ ለመሳተፍ የሚረዳው ይሆናል። የሀገሪቱ ጦርና የአርኤስኤፍ መሳሪያዎችን ለማግኘት እንደ ኢራን፣ ቱርክ፣ ሳውዲ አረቢያ፣ ኤምሬትስ እና ሩሲያ ባሉ ሀገራት ላይ ጥገኛ ናቸው። ጦርነቱ ውስጥ የውጭ ጣልቃ ገብነት እየጨመረ በመሆኑም የተኩስ አቁም በቅርብ ይደረሳል ተብሎ አይጠበቅም። በሁለቱ ሀገራት የመሆን ፍራቻ እያንዣበበ ነው። በጦርነት የምትታመሰው ሱዳን የእርስ በርስ ጦርነት ሶስተኛ ዓመት የተጀመረበት በዚህ ኦት ሁለት ሀገር የመሆን አደጋ ከፊቷ ተጋርጧል። የፈጥኖ ደራሽ ኃይል አርኤስኤፍና አጋሮቹ ዓለም አቀፋዊ ደረጃ ከፍተኛ ውግዘት ቢደርስባቸውም በተቆጣጠሩበት አካባቢ ትዩ መንግስት መመስረታቸውን አውጀዋል። አርኤስኤፍና አጋሮቹ የሱዳን መንግስት መመስረት ቻርተር በሚል ስምነት ከሳምንታት በፊት በጎረቤት ሀገሪቱ ሀገር ኬንያ ናይሮቢ ከተፈራረሙ በኋላ ሀገሪቱ ለሁለት ትከፈላለች የሚለው ስጋት አይሎ ጨምሯል። ትይዩ መንግስት በ ፖርት ሱዳን የሚገኘውንና በሀገሪቱ ጦር የሚመራው መንግስት የሚገዳደር ነው። ተንታኞች እንደሚል ከሆነ አርኤስፍ የጦር መሳሪያ ለማግኘት የሚያደርገውን ጥረት ለማሳደግ በሚል እውቅናውን ይፈልገዋል። በተባበሩ መንግስታት ድርጅት፣ የአፍሪካ ህብረት፣ አረብ ሊግ እና የአውሮፓ ህብረት፣ አሜሪካ ሀሳብ ተቃውሞ የሱዳን አንድነት እንደሚደግፉ ገልጸዋል። አርኤስፍ በማዕከላዊ ሱዳን የሚገኘውን በጄዚራ እና በሴናር በካርቱም ተከታታይ ኪሳራ ደርሶበታል። በሀገሪቱ ጦር ማዕከላዊ ሱዳን መልሶ መያዙ ምስራቅና ምዕራብ በሚል የሊቢያን የሚመስል መከፋፈል ሊፈጥር የሚችል ስጋት ነው ፈጥሯል። በሱዳን የተከሰተው የእርስ በርስ ጦርነት ተከትሎ በመቶ የሚቆጠሩ በመቶ ሺህ የሚቆጠሩ ሰዎች ቀያቸውን ለቀው ወደ ጎረቤት ሀገር ተሰደዋል። ድጋፍ ለማግኘት በሚደረገው ፉክክር የሱዳን ጦር ሰራዊትና ፈጥኖ ደራሽ ኃይል ራሳቸውን ለማጠናከር በርካታ ታጣቂ ቡድኖች መልምለዋል። በዚህም የተነሳ የታጠቁ ቡድኖች በሁለቱም በኩል እርስ በርስ ጦርነት ተሳትፈዋል። ሁለቱን ከሚደግፉ ቡድኖች መካከል የዳርፉም የታጠቁ ጥምረት የሆኑት የአልባራ ቢን ማሊክ ብርጌድ ሚሊሻና የሱዳን ሀይል ሚሊሻ ይገኙበታል። በምስራቅ ሱዳን የተመሰረቱት የምስራቅ አርቲ ሀይሎችና የምስራቅ ሱዳን ፖርት ሀይሎች የንቅናቄዎች ህብረት እንዲሁም የምስራቅ ሱዳን ብሔራዊ ፍትህ እና ልማት ንቅናቄ በተመሳሳይ የሀገሪቱ ጦር ተቀላቅለዋል። በአስር ሺህ የሚቆጠሩ ፖትላር ሪዚስታንስ በመባል የሚታወቁት የበጎ ፍቃድ ተዋጊዎች ጦሩን ሲደግፉ ቆይተዋል። አርኤስኤፍ በሚፈጽማቸው የሰብአዊ መብት ጥሰቶ የተነሳ አጋሮችን በመሳብ መጀመሪያ ላይ ከብዶት ነበር። የፈጥኖ ደራሽ ኃይል ናይሮቢ ላይ ቻርተሩን በፈረመበት ወቅት ግን ሱዳን ፋውንዲንግ አሊያንስ የተባለ ጥምረት በመመስረት ትልቅ ፖለቲካና ወታደራዊ ድል አስመዝግቧል። አርኤስኤፍ በመጋቢት ወር በደቡብ ኮርዶፋን የሚንቀሳቀሱ ከሱዳን ህዝቦች ነጻ አውጪ ጋር ጥምረት መስርቻለሁ ብለዋል። በሱዳን ግጭት እጃቸው ያስገቡ የውጭ ኃይሎች የሱዳን ጦርና ፈጥኖ ደራሽ ኃይል ጦርነቱን በማስቀጠል ከፍተኛ ደረጃ የውጭ ወታደራዊ ድጋፍ ላይ ጥገኛ ሆነዋል። ጦሩ ከግብፅ፣ ከሩሲያ፣ ከኢራንና ከቱርክ ከኤርትራ ጋር ድጋፍ እንደሚያገኙ በሰፊው ይታመናል። ፈጥኖ ደራሽ ኃይሉም በበኩሉ በተባበሩት አረብ ኤምሬቶች በቻድና ደቡብ ሱዳንና በኬንያ እንደሚደገፍ ይነገራል። ሪፖርት እንደሚጠቁሙት ካይሮ ለሱዳን ጦር የጦር መሳሪያ አቅርቦች ጨምሮ ቀጥተኛ ወታደራዊ ድጋፍ አድርጋለች። በመሆኑም እንደ አውሮፓ አቆጣጠር በጥቅምት 2024 አርኤስኤፍ መሪ የሆኑት ጄኔራል መሐመድ ሐምዳን ዳገሎን ሄሜቲ ግብፅና ኢራን በጦሩ ወታደራዊ ድጋፍ ያደርጋሉ ሲል ከሰዋል። ኢራንና ሩሲያም ለሱዳን ጦር ድጋፍ ማድረጋቸውን የተነገረ ሲሆን ኢራን የጦር መሳሪያዎች፣ የድሮን ቁሳቁሶች በመላክ ድጋፍ አድርጋለች ተብሏል። ኢራን ለሱዳን ጦር ድጋፍ በማድረግ የጀመረችውን አገሪቱ ጥቅምት 23 ጀምሮ ዲፕሎማሲያዊ ግንኙነት በማደሳቸው ተከትሎ ነው። የሱዳን ጦር ተዋጊ ጀቶች ጨምሮ ወታደራዊ ቁሳቁሶች ከሩሲያ ተቀብሏል ተብሏል። የሱዳን ባለስልጣናት ከ204 ጀምሮ ሩሲያ ሞስኮን ደጋግመ የጎበኙ ሲሆን ባላቸው ግንኙነት የወደፊቱ ትብብር ዙሪያ ተወያይተዋል። ሩሲያ ለሱዳን ጦር የምታደርገውን ድጋፍ በሱዳን በኩል ቀይ ባህር ላይ የጦር ሰፈር ለመመስረት የሚያስችላትን ቦታ ለማግኘት ከሚደረገው ጥረት ጋር የተያያዘ ነው አቆጣጠር በነሐሴ 2024 የሱዳኑ ሌተናንት ጄኔራል ያሲር አላታ የሞስኮ የጦር ሰፈር የመመስረት ፍላጎት በመደገፍ ጦሩን የሩሲያ ፍላጎት አረጋግጧል። የካቲት ላይ ደግሞ የውጭ ጉዳይ ሚኒስቴር አሊ የሱፍ ሩሲያ የባህር በር ሰፈር ለማቋቋም ባቀረበችው ጥያቄ መሰረት ሱዳን ስምምነት መፈረሟን ይፋ አድርገዋል። እንኳ ቴህራን እና ካርቱም ቢያስተባብሉም ኢራን በሱዳን በኩል የባህር በር ሰፈር ለማግኘት ፍላጎት እንዳላት ይናገራሉ። የእርስ በርስ ጦርነት እንዲቆም ቱርክ ደጋግማ ብትጠይቅም ሱዳን ጦር በቅርቡ በካርቱም ላስመዘገበችው ድል ቱርክ ሰራሽ ቲቪ ቱ ሰው አልባ አውሮፕላን ወይም ድሮን ተጠቅሟል ተብለዋል። ከዚሁም ጋር ተያይዞ በረሃብ የተጠቁ ሰዎች በሚገኙበት የሱዳን ካምፖች ላይ በተሰነዘረ ጥቃት በርካታ ሰዎች ተገድለዋል። በሱዳን ምዕራብ ዳርፎር ክልል ካለፈው ሳምንት መገባደጃ ጀምሮ በተከታታይ የተሰነዘሩ ጥቃቶች ከመቶ በላይ ንጹሐን ዜጎች ተገድለዋል። ከሟቾች መካከል ሀያ ያህሉ የሚሆኑት ህፃንና የህክምና ባለሙያ መሆናን የተባበሩት መንግስታት ድርጅት አስታውቋል። ጥቃቱ እርስ በርስ ጦርነት ምክንያት ከቤት ንብረታቸው የተሰደዱ ሰዎች በምታስተናግደው በኤል ፋሽር ከተማና በአቅራቢያው ባሉ ሁለት መጠለያ ካምፖች ላይ ተፈጸመ ሲሆን የፈጥኖ ደራሽ ኃይሉም አርኤስኤፍ ተጠያቂ ሆኗል። የፈጥኖ ደራሽ ኃይሉ በበኩሉ ውንጀላዎችን የተቀነባበረ ናቸው ሲል ውርቅ አድርጓል። ዘምዘብና አቡሸክ የተባሉ ካምፖች ከ700 ሺ በላይ የሚሆኑ ስደተኛ ያስተናግዳል። ከነዚህም ውስጥ አብዛኛውን በርሃብ ተጋርጦባቸዋል። የጥቃቶቹ ዜና የተሰማው በአርኤስኤፍ እና በሀገሪቱ ሰራዊት መካከል የተጀመረው የእርስ በርስ ጦርነት ሁለተኛ ዓመት በተቃረበት ዋዜማ ላይ ነበር። በሱዳን የተባበሩ መንግስታት ድርጅት የሰብዓዊ እርዳታ አስተባባሪ ክሊመንት አንቶኒ ኩዌት ሳልሚን በተፈጠረው ነገር በጣም መደናገጣቸውን ተናግረዋል። ይህም በተፈናቀሉ ሰዎችና በእርዳታ ሳይ ሰራተኞ ላይ የደረሰው ተከታታይና አሰቀይ ጥቃት ተቀባይነት የሌለው ነው ብለዋል። በመግለጫው የእርዳታ ድርጅት ሪፍት ኢንተርናሽናል በዘምዘም በደረሰው ጥቃት ዶክተሮች፣ አሽከርካሪዎችና የቡድን መሪ ጨምሮ ዘጠኝ ሰዎች መገደላቸውን አስታውቀዋል። በካምፕ ውስጥ የመጨረሻ የጤና አገልግሎት አቅራቢ መሆኑን የገለጸው በጎ አድራግድ ድርጅት የአሬሴፍ ተዋጊዎች ተጠያቂ ናቸው ብለዋል። ኢንተርናሽናል ይህ በክልሉ ባለው ሁሉም የጤና መሰረተ ልማቱ አውታሮች ላይ ያነጣጠረ ጥቃት መሆኑን ተረድተናል ይህም የተፈናቀሉ ዜጎች የጤና አገልግሎት እንዳያገኙ ለማድረግ ያለመ ነው ብሏል አክሎም ከእኛ ክሊኒኮች አንዱ የዚህ ጥቃት አካል መሆኑን አስደንጋጭ ነው ሲል በአልፋሽር የሚገኙ የጤና ተቋማት ጥቃት ተሰንዝሮባቸዋል አርኤስኤፍ ቅዳሜ ዕለት በሰጠው መግለጫ በሰላማዊ ሰዎች ላይ ለሚደርሰው ጥቃት ተጠያቂ እንዳልሆነ በዘምዘም የተገደሉት ሰው ወታደር ኃይሉ ስም ለማጠርሸት የተደረጉ ናቸው ብሏል እሁድ ጠዋት ከቢቢሲ ጋር ቆይታ ያደረገውና በካምፕ ውስጥ ላሉ ሰዎች ምግብ በማዘጋጀት የሚሰራ የዘምዘም ነዋሪ ሁኔታው እጅግ በጣም አስከፊ ነው ብለዋል። የ34 ዓመታት ሙስጠፋ በሐሳብ በላከው የድምፅ መልእክት ብዙ ወጣቶች አተናል። በማህበረሰቡ መመገቢያ ውስጥ ይሰሩ የነበሩ ተገድለዋል። ሆስፒታል በመክፈት ሲሯራጡ የነበሩ ሐኪሞች ተገድለዋል ብለዋል። የአጎቴና የአጎቴ ልጅ ተገድለዋል፣ ሰዎችም ቆስለዋል። እናም እነሱን ለማዳድ መድኃኒቱ ሆስፒታል ባለመኖሩ በደም መፍሰስ ምክንያት እየሞቱ ነው ብለዋል። ጥቃቱ አሁንም እንደ ከተቀጠለ ነው። ጠዋትም ተጨማሪ ጥቃቶች እንደሚኖሩ እየጠበቅን ነው ብለዋል። ወደ ካምፑ የሚያመሩ መንገዶች በሙሉ ተዘግተዋል። በአራቱም አቅጣጫ የተከበበ ነው ሲል አክሏል። የአካባቢው ነዋሪ የሆኑት ዋሲር በበኩላቸው ነገሮች እጅግ በጣም አስከፊ ናቸው ብለዋል። በዘምዘም ምንም የቀረ ነገር የለም። ብዙ ሰላማዊ ዜጎች ተሰደዋል። አሁንም በመልቀቅም እየሞክር ነው ቢሆን ግን ሁሉም መንገዶች ተዘግተውብናል። ልጆቻችን ይዘን መሄጃ አጣን ብለዋል። ግድያው በየቦታው አለ። አሁንም ሳናገኛቸው እንኳ ከምሽግ ውስጥ ጥይት የተተኮሰብን ነው ብለዋል። በሰራዊቱና በአርኤስኤፍ መካከል ያለው የስልጣን ሽኩቻ የወለደው ጦርነት ለዓለም ትልቅ የሰብዓዊ ቀውስ ፈጥሯል። ከ12 ሚሊዮን በላይ ሰዎች ከመኖሪያ ቤታቸው እንዲፈናቀሉና ማህበረሰቡ ለረሃብ እንዲጋለጥ አድርጓል። ጦርነቱ የጀመረው የሱዳን ሰራዊትና አርኤስኤፍ መሪዎች በሀገሪቱ የደፊቱ የፖለቲካ ጣፈንታ ላይ ባለመግባባታቸው ነበር። በአልፋሽር እና በዳርፎን ውስጥ በጦር ኃይሎች ቁጥጥር ስር ያለችው የመጨረሻዋ ትልቋ ከተማ ስትሆን፣ አርኤስኤፍ ለአንድ ዓመት ያህል ከበባ ውስጥ ቆይታለች።